ለብዙ ሴት እህቶቼ ጭንቀትና ጥያቄ የሚሆንባቸውን ነገሮች ይመልሳል ብዬ የማስበውን ሀሳብ ይዤላችሁ መጥቻለሁ። በተለይ በዚህ ቪዲዮ ያላችሁን የፍቅር ግንኙነት ወይም ደግሞ ትዳርም ሊሆን ይችላል፣ ጠበቅ አድርጋችሁ እንዴት መያዝ እንዳለባችሁ የምናይ ስለዚህ እርሱ ላንቺ ያለው ባህሪያት ያህል ማቋረጥ የምትመለከችበት ከሆነ ያ የጀመርሽው የፍቅር ግንኙነት ጤናማ ነው ማለት የምንችለው ወይ ደግሞ ያ የፍቅር ግንኙነት ጤናማ አይደለም ብለን መደምደም የምንችለው የምንመለከታቸው ጉዳዮች ይሆናሉ። የዛሬው መልዕክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ጋብዛችኋለሁ። መልካም ቆይታ ሁሉም ሰው ጥሩና ያማረ የፍቅር ግንኙነት እንዲኖረው ይፈልጋል። ነገር ግን ደግሞ የጀመረው የፍቅር ግንኙነትን ጠበቅ አድርጎ ካለመያዙ የተነሳ ያን የፍቅር ግንኙነት እንዲቆም የሚያደርጉ ብዙ ሰዎች አሉ። ይሄ ደግሞ ከምን የመጣ ነው? ወይ በቸልተኝነት፣ ወይ ደግሞ ካለማወቅ የተነሳ ነው። ስለዚህ ይሄ አሁን የጀመርሽው ያ የፍቅር ግንኙነት ወይም ደግሞ የፍቅር ሕይወት ጠንካራ እንደሆነ የምታረጋግጪባቸውን ነገሮች እንመለከታለን። ይህን ባህሪ በምትመለከችበት ጊዜ ያ የጀመርሽው የፍቅር ግንኙነት ጥሩ ነው ወይ ያዋጣኛል ወይስ አያዋጣኝም ብለሽ ለመደምደም መንገድ ወይም ደግሞ ማረጋገጫ ይሆንሻል ብዬ ስለማስብ ነው። ስለዚህ ሂታ አንድ ነገር ልብ ማለት አለብሽ። እርሱ ለአንቺ ያለው ባህሪያት ያለማቋረጥ የምትመለከች ከሆነ፣ የሚያሳያቸው ካራክተሮች የማይለወጡ ከሆነ በተለይ የጀመርሽው የፍቅር ግንኙነት ጤናማ ነው ልንል እንችላለን። ይህ ማለት ግን ያ ያለሽ ሪሌሽንሽፕ ላይ ትልቅ አስተዋጽኦ ይኖረዋል ማለት ነው። ታዲያ መቼም አንድ መዘንጋት የሌለብሽ ጉዳይ አለ። እርሱ የሚያሳይሽ ባህሪያት አለምን ለወጣቸውን በትክክል ማወቅ ይኖርብሻል። ምናልባት እንደ በፊቱ የማይሆን ከሆነ የሆነ የተለየ ሁኔታን የምታይበት ከሆነ ከእርሱ የፍቅር ግንኙነታቸውን በጥንቃቄ መገንዘብ ወይም ደግሞ ማየት አስፈላጊ ይሆናል ማለት ነው። ምክንያቱም በጊዜ ምክንያት ጊዜ በሄደ ቁጥር ላንቺ ያለው ስሜት እየቀነሰ የሚመጣ ከሆነ ከመጨመሩ ይልቅ እየቀነሰ የሚመጣ ከሆነ ያ የፍቅር ግንኙነት ጤናማ ነው ላንል እንችላለን። ነገር ግን በተቃራ ደግሞ ያማረ ከሆነ ለአንቺ ያለው ስፍራ እየጨመረ የሚመጣ ከሆነ ስሜቶቹ የማይለዋወጡ ከሆነ ከበፊቱ ይልቅ መውደዱን የሚያሳይሽ ከሆነ ያ መልካም ማረጋገጫ ወይም ደግሞ ጥሩ ፍንጭ ነው ለዛ ለፍቅር ግንኙነት ጤናማነት ማለት እንችላለን። ታዲያ በመካከላችሁ ያለው አታችመንት በትንሹም ቢሆን ይሄን ለመወሰን የሚረዳሽ ቢያንስ ስድስት ወር የሚበልጥ ጊዜ በመካከላችሁ ሊኖር ይገባል። ምክንያቱም አንድን ሰው ነክሰን አይደለም ማለት ቴስት የምናደርገው በጊዜ ምክንያት በጊዜ ሂደት ያለውን ሀሳብ ያለውን ንግግር ያለውን አላማ፣ ያለውን ፍላጎት በጊዜ ሂደት ነው አይደለ? አንድን ሰው ልጅ የምናውቀው። ልክ እንደዚሁም ወደ ፍቅር ግንኙነት በተለይ ወደ ሪሌሽን ደግሞ ስንመጣ እንደዚህ አይነት መስፈርቶችን በትክክል ልናጤናቸው ይገባናል ማለት ነው። ታዲያ እንዴት ነው ማረጋገጥ የምንችለው ብለሽ ልትጠይቂ ትችላለሽ። የጀመርሽ የፍቅር ግንኙነት ጥሩ ወይም ደግሞ ጤናማ ከፍ ብሎ ለትዳር የሚያበቃ ነው ማለት የምንችለው በመካከላችሁ ግልፀኝነት መኖር ይኖርበታል። ግልፀኝነት ይኖራቸዋል ማለት ነው። ያ የፍቅር ግንኙነት ጤናማ መሆኑን የምናውቀው በመካከላችሁ በአንዳችሁ ልብ ወይም ደግሞ በአንዳችሁ አእምሮ ላይ በተለይ ብዙ ጥያቄዎች እንዳይፈጠሩ ግልፀኝነት ይኖራል ማለት ነው። በተለይ ለምን እንደዚህ ሆነ፣ እንዴት እንደዚህ ሆነ ምን እንደዚህ ሆነ የሚሉ ጥያቄዎች በሁለታችሁ መካከል እንዳይፈጠር ያደርጋል ማለት ነው ግልፅኝነት። ምክንያቱም ያ ካልሆነ ደግሞ ምን ይዞ ይመጣል ማሰላችሁ፣ በመካከላችሁ ጥርጣሬ እያመጣ ይመጣል ማለት ነው። ጥርጣሬ እያደረባችሁ ይመጣል። አንዳችሁ በአንዳችሁ ላይ ያላችሁ መታመን ያላችሁ እምነት ዝቅ እያለ ይመጣል ማለት ነው። በተለይ ወንድ ልጅ ለአንቺ ግልጽ የማይሆንልሽ ከሆነ ብዙ ነገሮች አእምሮዎች ላይ ሊመጡ ይችላሉ። ነገር ግን ግልፀኝነት ካለ የሚገጥሟቸውን ማንኛውንም ነገሮች በመነጋገር መፍታት ትችላላችሁ። ያ ሁሉ የሚሆነው በንግግር ስለሆነ ይህም ታዲያ በሁለታችሁ መሀል ለምን፣ እንዴት፣ በምን የሚሉትን ጥያቄዎች በመመለስ የያዛችሁት ሪሌሽንሽፕ ላይ ቀጣይነት እንዲኖረው ማድረግ የምትችሉበትን ሁኔታ ታብጃላችሁ ማለት ነው። ምን ሲኖራችሁ ነው ታዲያ ግልፀኝነት በመካከላችሁ ሲኖር። ግልፀኝነት በፍቅር ግንኙነት ውስጥ ሲኖር ደግሞ የፍቅር ግንኙነታችን ያጠነክረዋል። ይበልጥ አንዳችሁ በአንዳችሁ ላይ እንድትተማመኑ ያደርጋችኋል ማለት ነው። ነገር ግን ልብ በሉ ፍቅር ያለመጣላት ሳይሆን ጸብን ማሸነፍ መቻል ነው። ይሄ ደግሞ ምን ስለሚሆን ነው? በግልጽ መነጋገር ሲቻል ብቻ ነው። ያ ካልሆነ ግን ማንኛውም ንግግር እንደዚህ ገጥሞኝ ነበረ ብሎ ሲያወራሽ ወደ ነገር የምትቀይሪ ከሆነ የገጠመሽን ሁኔታ ለሱ ስታዋይ እርሱ ደግሞ ወደ ሌላ አይነት አኳን ይዞት የሚሄድ ከሆነ ያን የፍቅር ግንኙነት ሊያናጋው ይችላል ማለት ነው። ገብቷቸዋል አይደለ በሁለታችሁ መካከል ግልጸኝነት ካለ ያ የፍቅር ግንኙነት ተስፋ የሚጣልበት የፍቅር ግንኙነት ሊሆን ይችላል ይሄ ምንድን ነው ከፍ ብሎ አድጎ ትዳር ወደሚባለው ትልቅ ተቋም ሊያደርሳችሁ ይችላል በእርግጥ በህይወታችን ላይ ብዙ የተለያዩ አይነት ሁኔታዎች ውስጥ እናልፋለን ደስታ ሀዘን ማግኘት ማጣት የፍቅር አጋር መያዝ ማጣት እነዚህ ሁሉ የተገናኙ ሀሳቦች ናቸውእና መናደድም ሊመጣ ይችላል በተለይ እንግዲህ አንድ የፍቅር ግንኙነት ውስጥ ንዴቶች ሊከሰቱ ይችላል በተለይ የፍቅር አጋሪሽ በጣም ሊናደድ ይችላል። ምናልባት ከጓደኞቹ ከስራ ባልደረቦቹ ጋር ባለው ሁኔታ ከቤተሰቦቹም ጋር ሊሆን ይችላል፣ በተለያዩ አይነት ምክንያቶች አይምሮ ሊያዝ ይችላል። ይህን ስልሽ ታዲያ አንቺ ጋር ሁሉም ነገር እስሙዝ ነው፣ መልካም ነው ለማለት አይደለም። ምናል እንደ ምሳሌነት ወስጄ ነው እንጂ እንግዲህ ምናልባት ንዴት ገጥሞት ወደ አንቺ ሲመጣ ንዴቱን ልታባብሻ አይገባም። ምክንያቱም የጀመራችሁት የፍቅር ግንኙነት ጤናማ ሆኖ እንዲቀጥል የሁለታችሁም ፍላጎት ነው፣ ሁለታችሁም ትፈልጋላችሁ። ታዲያ በአንድ ሰው ምክንያት ያ የፍቅር ግንኙነት እንዲቆም፣ አትፈልጊም አይደለም? ምክንያቱም እርሱንም ማጣት አትፈልጊ፣ አንቺንም እንዲያጣች አይፈልግም። ስለዚህ እንደዚህ አይነት ንዴቶች በሚገጥሙት ጊዜ በተቻለ መጠን እርሱን ለማረጋጋት መሞከር፣ እንዲሁም በተመሳሳይ አንቺን በምትናደጂበት ጊዜ ወንዱም አንቺ ሊያረጋጋ የሚችልበትን ሁኔታ መፍጠር አለብሽ። ንዴቱ ሲበርድለት ምን እንደገጠመው መጠየቅ መቻል አለብሽ። ያ ካልሆነ ግን የእናንተ የፍቅር ስሜት እየቀዘቀዘ ይመጣል ማለት ነው። መደባበቅ ሊመጣ ይችላል። ያለውን ስሜት ላይነግርሽ ይችላል። ይሄ ደግሞ በተለይ ጤናማ የፍቅር ግንኙነት መስፈርት ነው ብለን ከምንገምተው ውስጥ ሊያስወጣው ይችላል ማለት ነው። ግልፀኝነት የሌለው ግንኙነት ይሆናል ማለት ነው። ምናልባት አይ በቃ ሌላ ጊዜ ነግርሽ አለው ብሎ የሚተው ከሆነ ንዴቱን ምን እንደሆነ የማይነግርሽ ከሆነ ያ ከፍ እያለ ሲመጣ ንዴቱ ሲበርድለትም ደግሞ የማይነግርሽ ከሆነ ላንቺ ያለው የፍቅር ስሜት ዝቅ እያለ ነው የሚመጣው። ገብቶሻል አደለም? ሁሌ እየደበቀሽ ድብብቆሽ አይነት ጫዋታ ይጀምራል። ይህ ምንን እያሳጣችው ይመጣል ማለት ነው ጤናማ የፍቅር ግንኙነት መስፈርቶችን እያሳጣሽ ይመጣል ማለት ነው። ይህም በተደጋጋሚ በሚያደርገው ጊዜ ደግሞ ምንድነው መገንዘብ መቻል አለብሽ። ቆም ብለሽ መጠየቅ አለብሽ። በሁለታችሁ መካከል ግልፀኝነት መኖር አለበት። እንደዚህ አይነቱ ልምምድ ታዲያ እንግዲህ ግልፀኝነት በፍቅር ግንኙነት ውስጥ ሲሆን የበለጠ አታች መምታችሁን ከፍ ያደርገዋል። እርስ በርስ መፈላለጋችሁን፣ አንዳችሁ ለአንዳችሁ ማሰባችሁን ያሳያል። ስለዚህ እህቴ በሁለታችሁ መካከል ግልፀኝነት ሊኖር ይገባል ማለት ነው። ይሄ የእናንተን ሪሌሽንሺፕ የበለጠ ከፍ እያደረገው ይመጣል። በመካከላችሁ ግልፀኝነት የሚጎድል ከሆነ ደግሞ በሁለታችሁ መካከል ቅራኔ እየተፈጠረ ይመጣል ማለት ነው። ይህን የሚያመጣው ምንድን ነው? በግልጽ መነጋገር አለመቻላችሁ ነው። ይሄ በግልጽ መነጋገር አለመቻላችሁ ከፍ ሲልም ደግሞ መጣላትን በመካከላችሁ ይዞ ሊመጣ ይችላል። ያ የጀመራችሁት የፍቅር ግንኙነት ገና ሳያድ እንዲቆም ወይም ደግሞ እንዲ ጭ ልታደርጉት ትችላለች። ሌላኛው እንግዲህ ጤናማ የፍቅር ግንኙነት እንዲኖራችሁ ወይም ደግሞ ሲኖራችሁ የምታዩት ነገር ግንኙነታችሁ ከጭቅጭቅ የጸዳ ይሆናል ማለት ነው። መቼም ስለዚህ ነገር ሁላችሁም የምትገነዘቡት ጉዳይ ነው ብዬ አስባለሁ። በተለይ ጭቅጭቅ የሚባለው ነገር በተለይ በፍቅር ግንኙነት ወደ ፍቅር ግንኙነት ደግሞ ሲመጣ ፍቅራችሁ እንዳይቀጥል ከሚያደርጉት ነገሮች መካከል በመካከላችሁ ያለው ያለመግባባት ችግር ሊሆን ይችላል። ይህም ደግሞ የቃላት አለመጣጣም የቃላት ወለምታ የአፍ ወለምታ የምንለው ይሄ ከፍ ሲል ወደ ጭቅጭቅ ይዟችሁ ይሄዳል ማለት ነው። ኢቭን አንዳችሁ አጥፈታችሁ እንኳን ይቅር ከተባባላችሁ በኋላ ምናልባት እርሱ እየደጋገመ አንቺ እኮ እንደዚህ ማድረግ አልነበረብሽም ገብቶሻል አይደለ፣ ሁሌ ብሎ የሚጨቀጭቅሽ አይነት ጭቅጭቅ የጀመራችሁት ከሆነ ያ የእናንተ የፍቅር ግንኙነት ወይም ደግሞ ሪሌሽንሺፓችሁ ጥያቄ ውስጥ ይገባል ማለት ነው። አንቺ እኮ እንዲህ ማድረግ አልነበረብሽም እያለ እያወጣ የሚያወርድ ከሆነ፣ ሁሌ ለጭቅጭቅ የእናንተን የፍቅር ግንኙነት የሚጋብስ ከሆነ ያን የፍቅር ግንኙነት ቆም ብላችሁ ማወቅ ወይም ደግሞ ማሰላሰል መቻል አለብሽ። ያን የፍቅር ግንኙነት ወደ ማፍረስ ደረጃ ሊያደርሳችሁ ይችላል። ይሄ ጭቅጭቅ ጭቅጭቅ ደግሞ ወደ እህቶች ልንገራችሁ፣ በጣም ነቀዝ ነው ይበላል። በጣም በቃ ከፍ እንዳትሉ የእናንተ የፍቅር ግንኙነት እንዳያድግ፣ ወደ ኋላ እንዲመለስ፣ ኢቨን እንዲቆም እንዲቋጭ ሊያደርገው ይችላል ማለት ነው ስለዚህ ውድ እህቶቼ በተለይ የጀመራችሁት የፍቅር ግንኙነት ውስጥ ሁሌም ጭቅጭቅ የምትመለከቼ ከሆነ ያ የፍቅር ግንኙነት እያዳለጠው መሆኑን መገንዘብ መቻል አለብሽ። እውነተኛ የፍቅር ግንኙነት፣ ማደግ ላይ ያለ የፍቅር ግንኙነት ከጭቅጭቆች የጸዳ ይሆናል። በእርግጥ ይህን ስልሽ ታዲያ ምንድን ነው አለመነጋገር አለመወያየት፣ አይቻልም ማለት አይደለም። በመወያየት ነው ሁሉም ነገር መፈታት መፍትሄ ማግኘት የሚችለው። በእርግጥ ለአንድ ነገር መወያየታችሁ መነጋገር መቻላችሁ አስፈላጊ ነው። ያለም ነገር ስለሆነ ይህም ስለ ሁለታችሁ ስለ ወደፊት ህይወታችሁ ሊሆን ይችላል። ስለ ወደፊት ኑሯችሁ፣ ስለ ቤተሰቦቻችሁ፣ ኢቨን ስለ ስራችሁም ሊሆን ይችላል። ልትነጋገሩ ትችላላችሁ። ግን ደግሞ ያ መነጋገራችሁ ከፍ ብሎ ወደ ጭቅጭቅ፣ ወደ ክርክር ሊያደላ አይገባም። ያ ሲሆን ጥሩ አይደለም። ይህም ታዲያ በመካከላችሁ ምን አይነት ግንኙነትን ያጠነክርላችኋል? ጸብ ወይም ደግሞ ከጭቅጭቅ የጸዳ የፍቅር ግንኙነት ሲኖራችሁ አንደኛ በሀሳብ ትግባባላችሁ። አመለካከታችሁ ተመሳሳይ አመለካከትን ታራምዳላችሁ የምትመርጧቸው ምርጫዎቻችሁ ተመሳሳይነት ይኖራቸዋል ማለት ነው። ካልሆነስ በመካከላችሁ ጭቅጭቅ፣ ንትር፣ ክርክር ካለ በሀሳብ አትግባቡ። አመለካከታችሁ የየቅል ይሆናል። ምርጫችሁም በጣም የተለያየ ይሆናል። አንቺ ነጭ ስትመርጭ እርሱ ቢጫ ሊመርጥ ይችላል። ያለ መግባባት፣ ክርክር ወይም ደግሞ ጭቅጭቅን ያባብሷል ማለት ነው። የፍቅር ግንኙነት ውስጥ ደግሞ ጭቅጭቅ በጣም ነቀዝ የሆነ ነው ብያቸዋለሁ። በጣም መጥፎ ነገር ነው። ያ የፍቅር ግንኙነት እንዲቀጭጭ ያደርጋል። ኢቨን በፍቅር ግንኙነት ብቻ ራሱ ሳይሆን ወደ ትዳርም የገባችሁ ውድ ቤተሰቦች ካላችሁ በትዳራችሁ ውስጥ ጭቅጭቅ ካለ ልታጤኑና እንዴት መፍታት እንዳለባችሁ መገንዘብ መቻል አለባችሁ። ምክንያቱም ከእለት ወደ እለት የናንተን የፍቅር ግንኙነት የፍቅር ስሜታችሁን ካለበት ደረጃ ወደ ታች ስለሚያወርደው ነው። ሊያናጋው ይችላል ትዳራችሁን ራሱ። ስለዚህ የሚያፈቅርሽ ወንድ ደግሞ በተለይ ለትዳር የሚያስብሽ ወንድ ምን ያደርጋል ማለት ነው በፍቅር ግንኙነታችሁ ከጭቅጭቅ የጸዳ እንዲሆን የተቻለውን ያህል ጥረትን ያደርጋል ማለት ነው። ከጭቅጭቅ የጸዳ እንዲሆን ይፈልጋል። አንቺም እንደዚያው ላንቺ ያለው ሀሳብ ላንቺ ያለው አመለካከት አሁንታዊ ምላሽ ይሆናል። ታዲያ በዚህ ሰዓት የጀምራችሁት የፍቅር ግንኙነት ኢቨን ትዳርም ሊሆን ይችላል ከጭቅጭቅ የጸዳ ሲሆን ለሌሎች ምሳሌ፣ ሌሎችን የሚያስተምር ሌሎች እናንተን ለመምሰል ጥረት የሚያደርጉ እናንተ ደግሞ በጀምራችሁት የፍቅር ግንኙነት ደስተኞች ሆናችሁ እንድትኖሩ ያደርጋችኋል። ስለዚህ በፍቅር ግንኙነታችሁ መካከል ከል ጭቅጭቅ መኖር የለበትም። በተለይ ተስፋ የሚጣልበት የፍቅር ግንኙነት ወይም ደግሞ ጤናማ የፍቅር ግንኙነት ነው የምንላቸው እንግዲህ በተለይ ታዲያ በመካከላችሁ የተለያዩ አይነት ውይይቶች ሊኖሩ ይችላሉ። ገብቶሻል አይደለ? መነጋገር ያለ ነገር ነው እያቸዋለሁ። ስለዚህ አንቺስ ምን ት ያለሽ ብሩ አማራጮችን የሚያስቀምጥልሽ ወንድ ከሆነ አንቺም ደግሞ የአንቺን ሀሳብ የምታዋጪ ከሆነ ያ የፍቅር ግንኙነት ጥሩ የሆነ ይመጣል ማለት ነው። ምክንያቱም የእናንተ ሪሌሽንሺፕ ጤናማ ነው የምንለው መወያየት ስትችሉ መነጋገር መግባባት ስትችሉ ነው፣ አይደለም። ካልተግባባችሁ እኮ ረጅም ጎዳና አብራችሁ መሄድ አትችሉ። ካልተስማማችሁ የአንቺም ሀሳብ በፍቅር ግንኙነታችሁ ውስጥ ሚና የማይኖረው ከሆነ የእሱም ሀሳብ ሚና የማይኖረው ከሆነ አንተ እንደፈለግክ አድርግ እንደተመቸህ አድርግ የምትይው ከሆነ ያ የፍቅር ግንኙነት ጥያቄ ውስጥ እየገባ ይመጣል ማለት ነው። ምክንያቱም አንቺስ ምን ታስብ ያለሽ ምን ት ያለሽ ብሎ አማራጮችን ሲያስቀምጥልሽ አንድ ወንድ ልጅ ለራስሽ ያለሽ ሴት መሆንሽን በራሷ የቆምሽ ሴት መሆንሽን በራሷ የምትተማመን ሴት መሆንሽን በዚያው ሊገምትሽ ወይም ደግሞ ቼክም ሊያደርግሽ ነው ምክንያቱም ያን ፈተናም ለማለፍ ኢቨን ፈተናም ብቻ ሳይሆን የእናንተን የፍቅር ግንኙነትም የበለጠ ለማጠናከር የመወሰን ችሎታሽና አቅምሽን ሊያይ ይገባል ማለት ነው መወሰን መቻል አለብሽ በሁለታችሁ መካከል አንቺም ሚናሽን መጫወት መቻል አለብሽ ይህ ሳይሆን ሲቀር ታዲያ በእርሱ ቁጥጥር ውስጥ እየገባሽ ትመጫለሽ ማለት ነው እርሱ በሚፈልገው መንገድ የእናንተን ሪሌሽንሽፕ ይዞት ሊሄድ ይችላል ይሄ የሁለታችሁ ሐሳብ ሳይሆን በአንድ ሰው ሐሳብ ብቻ ወደ መመራት አይነት የፍቅር ግንኙነት ውስጥ ትገባላችሁ። ይሄ ደግሞ ፈጽሞ ትክክል የሆነ ነገር አይደለም። ሁለታችሁም ሁሌም የምትግባቡበት ጉዳይ ሊመጣ ይገባል ማለት ነው። አንቺ ሳትፈልጊ በእርሱ ጫና ምክንያት አንተ እንደፈለግክ አድርግ ብለሽው በሰጠሽው ምርጫ ምክንያት ወደማትፈልጊበት አይነት ሌቭል ይዞ ስለሚሄድ ነው መገንዘብ ወይም ደግሞ መጠንቀቅ አለብሽ የምለው። ስለዚህ አንድ ጤናማ የፍቅር ግንኙነት ውስጥ ወይም ደግሞ ያ የፍቅር ግንኙነት ጤናማ ነው የምንለው አንዱ አንዱን መስማት ቅጭም የጸዳ ሲሆን ግልፀኝነት ሲኖር መነጋገር በሁለታችሁ መካከል ሲኖር የእናንተ ፍቅር ግንኙነት ጤናማ ነው ልንል እንችላለን። ምናልባት አለመግባባቶች አይከሰቱም አንልም። በሚከሰቱበት ጊዜ ደግሞ በተቻላችሁ አቅም ያን አለመግባባት ሁለታችሁ ብቻ ልብ በል ሁለታችሁ ብቻ በመነጋገር ለመፍታት መሞከር አለባችሁ። ምክንያቱም የእናንተን ጉዳይ ለሌሎች ሼር በምታደርጉበት ጊዜ፣ ለሌሎች ሰዎች በምታካፍሉ ጊዜ ነገሮች ወይ እየተባባሱ ይሄዳሉ ወይ በማህበረሰቡ ዘንድ እየወጣ በቃ ወሬ እገሊትና እገሌ እኮ እንደዚህ ሆኑ፣ በቃ ሊፋቱ ነው አይነት ወሬዎች ሊናፈሱ ይችላል። ገብታችኋል አይደል? አለመግባባቶች ይከሰታሉ ውድህቶች። ያን አለመግባባት ግን ሁለታችሁ በመነጋገር ለመፍታት ጥረት ማድረግ፣ በምትናደዱበት ጊዜ ደግሞ ለውሳኔ አለመቸኮል፣ ንዴታችሁ እስኪበርድላችሁ ዘወር ብላችሁ በተረጋጋ አይነት መንፈስ ውሳኔን ለመውሰን ጥረት ማድረግ፣ ያኔ የፍቅር ግንኙነት እንዲቀጥል እንዲያብብ ለትዳር እንዲደርስ የምታስቡ ሆነ እስካሁን ከኛ ጋር ስለነበራችሁ አመሰግንኩ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሆን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።